እንዲህ በዚህ ከተማው ላይ ለምንድን መጥፋሪያው እኮ ነው? በጣም አሁን ያጓደኛው ደስ ይላል። ይሁን በትክክል እንትን ብሎ እና በተለይ ለክርስትናችሁ አንዱ ይሄ እራሳችሁ፣ ሲጎፍር ልባችሁም ሌላ ጎፈር ያወጣል። ሌላ የክፋት የማስደንገጥ፣ የማሸበሪው እራሳችሁ ብቻም አይደለም። እና ሁላችሁ ልዩ የሚሰሙ እንግዲህ እኔ እና እየተቀጣ ነው ብዙ ጠጉር የታየኛል። ያው በዚሁን እንለፈው አይደለም አዎ እና ይኸው አሁን እንግዲህ ተምርሃል እንደ አዳምና እንዳይሆን እንዳት ጠጉርህን ካልተቆረግ ትሞታለ የሚል ቃል አለው በውስጡ እና መታዘዝን እና እንግዲህ አዳም እና ይሆን ይኸው በዚህ ሞትን ያህል ሞት በዚህ ጊዜ ነው። ቅጠሉ ሲቆረጥ ሞት መጣ ይኸው የእግዚአብሔር ቃል ስለሆነ እኮ ነው ሌላ እንደ ሰው ተፈጥሮ ተጸንሶ የመጣ አይደለም ሞት እግዚአብሔር እሰ ይገብረ ሞተ ነው ጠቢቡ ሰሎሞን እግዚአብሔር እሰ ይገብረ ሞተ አላረሴ አን ሰብ ፀው እዎ አምሰልዋርከ ነው የተጎሳቁ እግዚአብሔርን የረሱ የእግዚአብሔርን ቃል የረሱ አዳምና ሔዋን ናቸው ሞትን የፈጠሩ አሁን ብዙ ሰው አያውቅም አያውቅም ሞትን ያህል ደፋር ቤተ መንግስት ገብቶ ወታደሩ መሀል የፈለገውን ይዞ ሄድ አጥር ያስቀሩ መሳሪያ ያስቀሩ ዘመድ ያስቀሩ ይሆናል። በጉቦ አይቆም እና ይሄንን ሰው ነው የፈጠረው። ሰው እና ሰው ከሆነ ደግሞ ሰው ያንን መንደገና ያ እኮ መጥቶ ይሄን ሁሉ አጠፋልን። መስቀል ላይ ሆኖ ቅዱሳን ና ኒቆዲሞስ ሴ አወረዱት። ዛሬ እንደዚህ ነው መስቀል ላይ ያለሆኖ ግን ለማውረድ ነው እንደ ሐሞት ለማጠጣት ሳይሆን የዛሬው በጣም ትልቅ በዓል ነው። በፍጹም ቃል ተነግሮ መላዊ በማንኛውም እንደው ትናንሾችን ነገር ነው ሰማይ ምድር ሁሉ ምልክት ያሳየበት ፀሐይ የጨለመችበት ጨረቃ ደም የሆነበት ከዋክብት የረገፉበት መቃብራት ሁሉ የተከፈቱ ድንጋዮች የተሰነጣጠቁበት የቤተ መቅደሱ መጋረጃ ለሁለት የተተረተረበት አያችሁ፣ ሙታን የተነሱበት ከመስቀሉ ስል አምስት መቶ ሙታን ተነስተዋል። ከመስቀሉ እንዳሸንፈ አዎ እና ዛሬ የሞትንስ? ወይ እንድንነሳ ነው የሞትን። የቁሙት አለ እኮ፣ አታውቁም? የቁሙት ሰላም ያጣ ሰላም የነሳ አካባቢውን ያበላሸ፣ አዎ የሰው ኑሮ ያበላሸ፣ ሰውን በመንገድ እንዳይሄድ በእውነቱ የሚያሰቃይ ይሄ የቁሙት ነው እንግዲህ። እና ዛሬ እንድንነሳ ነው። ትምህርቱን ስንሰማ ለካ ወንበዴም እንዲሄድናል እኛ እንደው የሚጾም የሚጸልይ ሰው መስሎን። አሁን ይህን ለትምህርት ነው፣ ተስፋ እንዳንቆል ንስሐ እንድንገባ ወዲያው እኮ ነው። ይኸው ሰዓት እኳ አልሞላም፣ እንዲያው ዚያ ሁኖ ሲናዘዝ ባልንጀራ አትፈራ አለ። ዛሬ እንዲህ ልንል ይገባል፣ ጨካኖችን አንተ እግዚአብሔርን አትፈራም። ምን ማለት ነው? እኛ ያለንበት አለ ያለንበትን ማወቅ ያስፈልጋል። እኔ እናንተማ በዚህ ፍርድ እያለን አዎ፣ ዛሬ እኛ እምን ላይ እንዳለን ማወቅ አለብን። አዎ፣ ወደ እግዚአብሔር መጮህ አለብን። ይሄ ካልሆነ ዝም ብሎ መጥቶ ዝም ብሎ ቢከት ምን በዓል ይሆናል? እንግዲህ ይሄ ሁሉ ሰው በእውነት ይህ ሁሉ ሰው ተሰብስበው ሌሊቱ ሙሉ ማህሌት ተቆሞ ቅዳሴ ተቀድሶ ወንጌል ተሰብኮ ከወይራው እልፋል እላለሁ። ከጸሎቱ ምን እንደገደበው እንግዲህ፣ እርግማን ሁሉ ተረገመ። ምድርም አውሬው በወዱ ክፉ እርግማን ዛሬ አይደለም ሰው ሁሉ በወዱ ነው የምንቋጠል። ቁሞ የሚሄደው ጥቂት ነው። ያው ሰው ሁሉ እንደዚህ ነው። ጉዞ እና ዘመዶች የእግዚአብሔርን ቃል ልናዳመጥ ይገባል። የእግዚአብሔርን ቃል ስናዳመጥ እግዚአብሔርን ስንፈራ ሁሉ ነገር ይስተካከላል። ትዳራችሁ የሰመረ ይሆናል። አሁን እኮ ያዳምና ሔዋን የህዋን ባመጣችሁ ነው የፈረሰ ቤታቸው ፈረሰ፣ ትዳራቸው ፈረሰ። ያን መሰለ ገነትን ያህል ቦታ አዳ ወንበዴውን ዛሬ ተባለ። አዎ ብዙ ምሳ እኮ አይጠይቅም። እግዚ እኛንን በኋላ ታሪክ እንዲህ አልነበር። እኛ ብንሆን ኑሮ እኮ የዚያ ጊዜ እንዴት ይገባል ብለን ንጫጫ ነበር። እግዚአብሔር ግን ዛሬ ከኔ ጋር አለ እና፣ ዛሬ ነው ዛሬ መመለስ አለብህ። ዛሬ ሆኖ ነገ ቀይ ሆን ጥቁር አናውቀው፣ ምን ይሆን አናውቀው። በሸርነቱ ያው ቀኑን ውለድ የተወሰነው ሙት አድሯል፣ የተወሰነው ደግሞ እንደዚሁ ይነጋለታል እና ስለዚህ ዛሬ የተዘጋው ገነት ተከፈተ። በእንተ ሔዋን ተዐጽወት ገነት፣ ሔዋን ምክንያት የገነት ወር ተዘጋ። ምክንያቱ የቀድሙ ነው። ገነትን ያዘጋ እፀ በለስ መኩረቱ ነ ወበእንተ ማርያም ድንግል ተረወለነ። በዚህ አንፃር ደግሞ በወላዲት አምላክ በኩል ተከፈተልን ማለት እሷ በወለደችው ከእሷ ሰው የሆነው አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመስቀል ላይ ተሰቅሎ ቅድም እንዳልኳችሁ በደመ ማይተሙ ሲኦል ተበረበረ። በአካለ ነፍስ ወርዶ ሲሆን እስረኞች ነፍሳትን ጣሉ። ከአዳም እስከዚያ ቀን ያሉ ነፍሳት ሁሉ ወጡ ከገነት

በእውነት እመናን ከመጣን ከመጣል ላይቀር እንደ አንድ ነገር አቃሎ መሄድ አሸክማችንን። ዛሬ ሸክሙ ብዙ ነው ብዙ ነው። ድሀ ሀብታም አይባል፣ ሁሉም ሰው ሸክም አለው። ሁሉም ያ ደግሞ እዚህ ነው። ሸክም የከበዳችሁ አደላለ፣ ሸክም የከበዳችሁ ወደ እኔ ኑ ነው ያለ። ሸክም ሲባል ያው ኩንታል አደለም ታውቋላለ በውስጣችን ያለው የምንነግረው ጠፍቶ ምስጢረኛ ሁሉም የተሸከመ ነው፣ ሁሉ እና እግዚአብሔርና እናንተ ብቻ ናችሁ የምታውቁት። እናንተ አታውቁት እኮ እንዲሁም ለእናንተ አታይ። ትናንት የሰራችሁ ኃጢአት ይረሳል፣ አታስተውሉትም። አዲስን ነው ግን ሌላ በኑሯችሁ ያለውን እንኳን ምን ላድርገው የምትሉትን እምታንከባለሉትን እሱ ያውቃል። ይህ ወንበዴ እኮ አወቀባት እዚያው መስቀሉ ሲወጣ የሰራው ሁሉ ትዛለው የሰራው ሁሉ እና መታደል ነው በእውነቱ ያኛው ያልታደለ ያልታደለ ያልጠየቁትን የሚቀባጥል እሱ ተሰቅሎ እየተሰቃየ ባጠገቡ ያለውን ይረብሻል። እኛም እኮ ሰው ሰው ሆኖ ወንድሙ ወንድሙ የሚገልበታል። የናቱልጅ እን ይሄ ምን ይባላል። እንዲሁም ማሰቢያው ቆጣሪው ተመዝግቧል። ሰው የሚለው አውሬ እኮ ነው። ሰው እንዳውሬ አውሬውን አትፈሩሙ። ሰው እንዳውሬ ይፈራል። ዛሬ ብቻችን ስትሄዱ፣ በገዛ መንደራችሁ በመንገድ ስትሄዱ እና ሰው ምን ነካው? ክርስቲያን ሆኖ ቤተ ክርስቲያን እየመጣ እንደ ጠበል እየጠጣ በመስቀል እየተሰዋረከ ምንድን ነው ይሄ እንደ ያለ መከራ? እስኪ አስቡ። እኛ እኮ ክርስቲያኖች ነው ማለት ነው። ኢትዮጵያውያን ነን እኮ እንደ ማንም ሌላ ሀገር እኮ የለውም። የት እነጋለነ? የልጅ ጨዋታ ነው ይሄን ይሄን ማለት ልጆች መጫወቻ ነው እንግዲህ። ህጻናት ታውቃላችሁ ቤታችሁ የሌላውን ልስያ የኔ ነው ይላል። ምን እያሰብን ነው ጎበዝ። አያቶቻችሁ እኮ ኑረው ሄዱ። እንደ ነሱ እንኑር እንጂ እንዴ። ኑሯችንን ለምን እንቀማለን? እንዴ ለምን ሞኝ እንሆናለን? እንደናትህ እንደ አባትህ ኑረህ ሙት። ሳትኖር ምትሞት እንዴ ምን አይተህ? ያኔ የነበረውን አባት አባትህ፣ እናት፣ አያት አንተን ወልደው፣ አባትህን ወልደው በሰላም አገር ሰርተህ፣ ወጥተህ፣ ገብተህ፣ አጠገመ አርባደቢ ወንድምህ ዛሬ ይህንን ምን አውር ያመጣብን እኮ። እና አስተውሉ ምዕመናን እንዴ፣ አስተውሉ። ሰው እኮ ሰው ነው። በቃ ሰው ከሰው ውጭ ወዴት ይሄዳል? ሰው ከሰው ጋር ነው የሚኖር። አውሬ ከአውሬ ጋር ነው የሚኖር። ደግሞ እንግዲህ ቤተክርስቲያን ክርስቲያኖቹ ነን ነ እያየን ክርስቲያን እኮ ሰው አይገፋ፣ ሰው አይገልም። ለሃይማኖቱ ከሆነ ሊሞት ይችላል። ሌላ ምንም ነገር የለም እኮ

እንዴ ቋንቋ እዚህ መገልገያ እኮ ነው። መንግስት፣ አትወርስበት አማርኛ ብትናገር ገነት አትገባም። እንኳን አሁን የገነት መግቢያ አይደለም የገበያ ነው። ኦሮሞኛ ብትናገር ገነት አትገባም። ምንም የፈለከውን ብታወራ እዚህ ኑረ ተግባብቶ ተለመኑ እና ይሄን ዲፊው ዳኛው እንዴት ትዘጋላችሁ? የተከፈተውን ገነት መዝጊያ

ባረ ሽኛ እማያውቁትን እኮ ነው እንግዳ ሲቀር፣ እግዚአብሔር ተቆጣን ምንድነው አሁንስ ይላሉ። በልጅነታችን ተማሪው ነው ተማሪ እዚያ መንደር ሳይ ሲቀር፣ አይ እግዚአብሔር ተቆጥቶን ምነው እንደ የማርያም ስም ሳይጠራ ስመ እግዚአብሔር የሚጠራ ጠፋ ብለው ያዝናሉ። ስናድ ተመስገን ተመስገን እልል ብለው ይቀብሩ ነው አያውቁት እኛም አናውቃቸው እና የታችንን ስም መጥራት ብቻ ነው። እና ያ የነበረ ሀገር ዛሬ እንኳን እንግዳ ሰው ሲመጣ እንዴ በጣም እኮ አስቸጋሪ ነው። ለምን እንደ አረብ ሀገር ቤትን ሆኔ እንዴ እየተሰቃየ አገር ህላ ኢትዮጵያ መኖር ምዕራብ ወደ ሀገር እንዴ ለዳቦ መቢያ ሰባራ እንግሊዘኛ ሰባራ አረበኛ ጥንጠቅ ዳቦ ለተበላበት እኮ ነው። እና ወጣቶቹ ልብ ግዙ፣ አይዟችሁ። ፖለቲካ እኮ ምን እንደ ክረምት ነገ ይሄዳል እኮ። ታዲያ ደግሞ ብዙ አይቋሚ እኮ አይደለም። እንዴ እንዴ ፖለቲካን ተከትሎ መጃጃል አያስፈልግም። ሰላም መፍጠር፣ አገርን ማልማት፣ አብሮ አደግ ጋር ወንድም ማለት እህት ብሎ መኖር በተለይ ክርስቲያኖች እንዴ ብዙ እኮ አይታችኋል። ሽማግሌ ይመናለ ከእኛ ብዙ እንትንል ሄዳችሁ አላችሁ አይታችኋል። በሰላም ኑራችሁ ተንቀባራችሁ፣ ለሀገር ለድንበር ሙታችሁ፣ ጠላትን ሀገርን እንዳይደፍር አርጋችሁ ዛሬ ወንድምህ ጋር ወንድምህን እየገደል እናትህን እየገደል እንዴ ምን ጠላት መጣ? ቆይ ምን ደንበር ተወረረ? ቆይ እ እኮ የትኛው ጠላት መቷ አገር ወረረ? ነገ እንዲተላልቀስ ተላልቀስ። ነገ ጠላት ሊመጣ አገር ምን ትሆናል? እኮ እኮ ነገ ምን ትሆናል? እንዴ እና ዘመዶች፣ ጥሩ አይደለም፣ ተመለሱ። ግድላችሁ ቀሪ እኮ ነው ሙሩ በዚህ ዓለም ኑሮ መሄድ ነው የሚሻል። ሳይኖሩ መሄድ ምን ያደርጋል? እዚያም ደግሞ የተዘጋ ቤት ነው የሚጠብቀው። አዎ አይቀርም። እና ስለዚህ ዛሬ ይህም ሁሉ ችግር አስወግዶልን ልዩነት ጠፍቶ፣ ዘር የለ፣ ቋንቋ የለ። መድኃኔዓለም ሲመጣ አይሁዳዊ ግሪካዊ፣ ጌታ የለ፣ ሎሌ የለ ሁሉ ኩል ብሎ ነው። አዎ እንደዚህ በሰላም እንደ መስቀል እየሳምን መስቀል በሳምንበት አፋችን ጎበዝ፣ ሌላ ለምን ምን ምን? ይሄ እድል አይደለም። የዚህን ወንበድ እድል ተጠቀሙ እንጂ ያን ያህል ሲቀማ ኑሮ እኮ ዛሬ እግዚአብሔር ተገለጠለን። እና እኛም ሊገለጥልን ይገባል፣ በሰላም መኖር ለልማት ለጥሩ ነገር ቤተክርስቲያናችሁን አሁን እንደተባለው እንዳይጠባችሁ፣ ትልቅ ነው ይህ። እንደው ቅርስ ነው በእውነቱ፣ ቅርስ ቅርስ። ዛፎቹ ራሳቸው ፀጋ እግዚአብሔር ያላቸው ሲታዩ እንዴ! እና ይህ ነው እዚህ። ቀኑ ትልቅ ቀን ነው ብያቸዋለሁ። እመቤታችንን ያገኘንበት መስቀሉ ስር እናታችሁ የተባልንበት በዛሬው ቀኑ እነሆ ልጆችሽ የተባልንበት ዛሬ፣ ሁላችንም እገሌ እገሌ ሳይባል እነሆ ልጆችሽ ነው ያለ። እነሆ ልጅ ሲል የእኛ ወኪል ሆኖ ያነስ ሁላችንም የእሷ ልጆች፣ እሷም የሁላችን እናት የሆነችበት ቀን ነው። እንግዲህ ዛሬም እናት ያጣችሁ እናት እንዲሰጣችሁ፣ ልጅ ያጣችሁ ልጅ እንዲሰጣችሁ የተ አለመውለድ የተወለደውን ያጣችሁ ነው። እሱ አይደለም ችግሩ። አለመውለድማ አሁን ሸጋ ነው። አሁን ቢወለድ ምን ያደረገ? የተወለደው አውሬ የሆነባችሁ ነው። የወላድ መካን የሆናችሁ፣ ወልዳችሁ ለስንት ቁም ነገር ይሆናል ስትሉ፣ ያለህልማችሁ ያላሰባችሁ የመከናችሁ፣ ለእናንተ ነው። ዛሬ እመቤታችን እነኋት እናታችሁ ነው እናቱን የሚሰጣል። በእውነት አለ። አዎ፣ የለም እኮ ቸርነቱ መብዛቱ እና ስለዚህ ይህነው ወጣቶቹ፣ ለእናንተ ነው አድሬስ የማደርገው እንዲሁ የእናንተ እኮ ነው። ጥፋቱም ልማቱም እናንተ። በርቱ፣ አዎ፣ ጠንክሩ። ወደ አይምሯችሁ ተመለሱ። እንደው አያትህን እንደው አባቴ፣ እንዴት ነው ሳይማር እኔን ወልዶ በሰላም እቀበሌው ያሳድ ይህን ማጥናት እኮን ሰላም ነው። እንዲህ አሁን እኮ ከባድ ነው በጣም በጣም ከባድ ነው ዘመዶች፣ እና ስለዚህ እኛንን የምናቃልለው ሌላ አይደለም፣ ፖሊሱ አይደለም፣ እጣጣም፣ ሁሉም ሰው የሚያቃልለው አይደለም፣ እግዚአብሔር ብቻ ነው የሚያቃልለው፣ መድኃኔ ዓለም ብቻ ነው እንጂ ሰውም ሰው ገሎ ተጋሎ ተጋሎ እንዲ ልክ ምን ይሆናል ስታስቡት? እንዲ እኮ በይቅርታ ነው። እግዚአብሔርን ይበቃናል። ረንደህኖን ወንበዴ የማርክ ኢትዮጵያን ህዝብ ማርልኝ። አዎ እንደ በአባቶቻችን አጥንት፣ በቅዱሳን ይህን ቤተክርስቲያን በመሰረቱት አባቶች ይህ በእነዚህ ስም ተማጠሉ። ይህንን ወይራ በተከሉት አባቶቻችሁ፣ አዎ እና እንደሱ ሱ ጸልዩ አይዞህ እንጂ፣ በሌላ እንዳትሞኙ። ጠጠርም አታምሱ። በምንም በሰይፍ ይሞታል። በሰይፍ ሰይፍን አስቀምጥ ነው ያለው ጴጥሮስን። ወደ ሰገባው መልስ ነው አግባ አለመጥባ የተከሩት

እንዴ እኔው እንድመኝ ይጠብቃል። እንዴ ካልጠበቅከው ደግሞ ይጮሀል። ደግሞ እየጮኸብኝ ነው ይጮሀል። የሚፈሰው ባለቤት የሌለው አይደለም። የማንም ሰው የማንም ሰው። ቁጭ በሉ፣ ቆይ ቁጭ በሉ። አስቀምጧቸው፣ አብቀቻለሁ፣ አይዟቸው። እንደስ እና እግዚአብሔር አምላክ ሰላም ያወርድልን። ኢትዮጵያን ሰላም ያርግልን። ያለውን የሚፈሰውን ደግሞ ሁሉ በቃ ይበለል። የተፈናቀሉትን ሁሉ ወደ ቀያቸው ይመልስል። በእውነቱ ትንሳኤ የሚባል በግፍየን ማረድ አይደለም። እንዲያ ይህ መከራ ቆሞ የኢትዮጵያ ሕዝብ በሰላም በሰላም ወጥቶ ገብቶ አዎ ትንሳኤን እንድናከብር ፈቃዱ ይሁንልን። ለእግዚአብሔር አይከብድም። አይዟችሁ ወንበዴው በሰዓት አደረ ገነት የገባ ይሄ ችግር ለዚያ ምንም አይደለም። በቃ ሲል በቃ ነው እና እግዚአብሔር በቃ ይበለን። አሜን። አዎ የእመቤታችን ድንግል ማርያም ረድኤት በረከት ይደርብን። አሁን ደግሞ ምንም ቢረፍድም ዙሮ ዙሮ የእናንተ ቅድም የተነገረው ይወከላችኋቸው እንዲያገለግላችሁ ኮሚቴዎቹ፣ ወጭ መጓሮ ብር አይለቅምም ኮሚቴ እቅድ ማውጣት እንደ ቅድሙ ማሳየት ነው እና እናንተና